የዋላ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሁን ያለው ጌቴ፣ የተከበሩ የዋላ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ ኢንስፔክተር ሀብቴ በላይ፣ የተከበሩ የዋላ ወረዳ ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ ክብርት ወይዘሮ ፀሐይ ሰጠን፣ የተከበራችሁ የዋላ ወረዳ የክላስተር አስተባባሪዎች፣ የተከበራችሁ የዋላ ወረዳ ጠቅላላ አመራሮች የተከበራችሁ ይህን ፕሮግራም ለመታደም የተገኛችሁ የዋላ ወረዳ የማኔጅመንት አባላት የተከበራችሁ የዋላ ወረዳ ጠቅላላ የመንግስት ሰራተኛ አባላት በቅድሚያ በዚህ ውይይት መድረክ ላይ የውጭ ባንዲያዎችን የውስጥ ባንዲያዎችንና የውጭ ባዲያንን ለመከላከል ና ዓላማቸውን ለማክሰር ለዚህ ውይይት ፕሮግራም ተጠርታችሁ ጥሪያችሁን አክብራችሁ በመገኘታችሁ በቅድሚያ በአስተዳደር ምክር ቤቱ ስም ከፍ ያለ ምስጋና አቀርባለሁ። እንኳን ደህና መጣችሁ። ውይይቱ ያው ሰዓት ስለሄደ ብዙ ነገር መናገር አይቻልም። የውጭ ባዕዳንና የውስጥ ባንዳዎች በተለይ በኢትዮጵያ እስፔሻሊ በአማራ ክልል ላይ እያደረሱ ያሉት በኢኮኖሚ፣ በማህበራዊ ዘርፍ እና አጠቃላይ በተለይ አማራ ክልል ላይ በቁስቁሳዊ እና ሰብአዊ ውድመት እየደረሰ ከእኛም እዚሁ ከወረዳችን ጀምሮ እየታየ ያለው ሁኔታ በጣም እጅግ የከፋ ስለነበረ ይህን የከፋ ድርጊት ለመቀልበስ በተቻለ መጠን መንግስት ተደጋጋሚ የውይይት እድሎችን እየከፈተ ጠቅላላ መንግስት ሰራተኛው፣ ምሁር አባሉ፣ የሃይማኖት አባቶች፣ የሀገር በቀል ሽማግሌዎች፣ ልዩ ልዩ የህብረተሰብ ክፍሎች ተደጋጋሚ ከሁለት አመት በላይ ሰፊ ውይይት ስናደርግ ቆይተናል። ውይይታችን ሁሉም የሚወያየው ከልቡ ሁሉም የሚወያየው ወደ ውስጡ አስገብቶ ስላልሆነ እና መንግስት የሰጠውን የሰላም ጥሪ ተግባራዊ ከመደረግ እና ከማድረግ ጋር ተያይዞ የገጠሙት ብዙ ፈተናዎች ስለነበሩ ከመሀል ላይ የሰርጎ ገብና ሌሎች አካዶች ስለነበሩ ውይይቱ ፍሬ እያፈራ አማራ ክልል ነፃ እየወጣ ከመሄድ ይልቅ ከጊዜ ወደ ጊዜ ችግሮች እየተባባሱ ብሎ ያልተያዙ ወረዳዎች ጭምር በጠላት ኃይል እየተያዙ ከፍተኛ የሆነ ኢኮኖሚና የማህበራዊ ምስቅልቅል ውስጥ ገብተናል። ይሄ ብቻ ሳይሆን ከፍተኛ የሆነ ቁሳዊ ውድመት ከጁንታ በኋላ በራሳችን የእርስ በርስ ጦርነት ከፍተኛ የሆነ የቁሳዊ ውድመት ደርሶብናል። የእኛም ወረዳ አንዱ የዚህ ገፈት ቀማሽ ስለሆነ በአይናችን እያየነው ያለነው ሁኔታ ነው ያለው ከዚያ ባለፈ ቁሳዊ ውድመቱ እንደተጠበቀ ሆኖ ከፍተኛ የሆነ የሰብአዊ ውድመት ወይም ሞት፣ መቁሰል፣ መፈናቀል በከፍተኛ ደረጃ በክልላችን እየተከሰተ ያለበት ሁኔታ ስላለ ጥቅል የውጭ ባዕዳን ሲደመር የውስጥ ባንዳዎች በሰረቡት ሴራ መሰረት አሁን በዚህ ደረጃ የተዳረግንበት ሁኔታ ስላለ የውጭ ባዕዳን የሚባሉት ወረዳ ማኖ ከኢትዮጵያ ውጭ ያሉ ነገር ግን ኢትዮጵያ ሁል ጊዜ ግዜ በድህነትና በግጭት አዙሪት እንዲትሉ እንድትሾን የኢትዮጵያ ማደግ የማይፈልጉ ነገር ግን የውስጥ ባንዳዎችን እንደ ፈረስ የሚጠቀሙ አካላት ናቸው። ከዚህ በፊት በቀረበው መሰረት አምስቱ ከለባት ተብሎ ሲቀመጡ እንደነበረው እስፔሻሊ ለዚህ የውጭ ባዲያ ተብሎ እየተያዙ ብዙ ሀገራቶች ለኢትዮጵያ መተራመስ ትልቅ አስተዋጽኦ ያላቸው ቢሆንም። በኋላ ግን የከፋ ደረጃ ላይ ያለው ታሪካዊ ጥላቶቻችን ብለን ከህዳሴ ግድብ ጀምሮ ስራዎቹ እንዳይሳኩ ከፍተኛ አስተዋጽኦ ስታደርግ የነበረች ሀገር ግብፅ አንዷ ናት። የኢትዮ ኤርትራ ስምምነት ከተደረገ በኋላ ያ ስምምነቱ መሬት ሳይነካ ቀርጦ አሁን መልሶ ደግሞ እያገረሸ እነዚህን ታጣቂ ኃይሎች እያሰለጠነች በሎጂስቲክ እየደገፈች ከባዕዳን ሀገሮች አንዷ የሆነችው ደግሞ ኤርትራ ነች። እነዚህ የውጭ ባህዲያዎች ባህዲያ ማለት የዘር ሀረግ የሌለው ዝምድና የሌለው ነው። ነገር ግን ኤርትራ ስናስብ ከኢትዮጵያ ተለይታ ትታይና፣ ግን እንደ ባህዲያ ሁና ውስጣችን እያተራመሰች ያለች ሀገር ስለሆነ የውጭ ባህዲያዎች ያደረጉት ወይም ያቀዱት ኢትዮጵያን እንዲያታድቅ ወደ ጉስቁና እንድትኮታኮት እቅዳቸውን የሚሰሩ የሚተገብሩ፣ ኢትዮጵያ ላይ ሸቀጥ የሚያፈሱ ሀገራት ናቸው። እነዚህ የውጭ ባህዲያ የውስጥ ባንዳዎች የሚባሉ ደግሞ የውጭ ባዕዳን ባቀዱት ዕቅድ መሰረት እነሱ በከፈቱላቸው ቦይ እየፈሰሱ እየተሰሱ እርስ በርስ እየተባላን እየተጋደልን የእርስ በርስ ግጭት ውስጥ ገብተን ኢትዮጵያ ብሎም በተለይ አማራ ክልል በኢኮኖሚ እንዳያንሰራራ፣ በማህበራዊ ዘርፍ ላይ የተሻለ ደረጃ ላይ እንዳይደርስ፣ ሁልጊዜ የፖለቲካ ምስቅልቅል እንዲደርስበት እያደረጉ ያሉ የውስጥ ባንዳዎች ማለት ባዲያን ተላላኪዎች ወይም ፈረሶች አሁን እንደምናየው ከታጣቂ ኃይሎች ጋር ከፋኖ ጋር ተይዞ ባለው ከሸኔ ጋር ተይዞ ባሉ ጉዳዮች ላይ እነዚህ ኢትዮጵያዊ ሁነው አማራ ክልል የአማራ ተወላጅ ሁነው በአማራ ክልል ጥያቄ ስም ይሄን ጥያቄ አንግበው በጥያቄው አውዲ ግን እየተሰሩ ያሉ ስራዎች ኢትዮጵያን ብሎም ስፔሻል የአማራ ክልል የሚያደርግ ስለሆነ ከዚያ ጋር ተያይዞ የሚሰራብን ሴራ ምንድን ነው የሚለው በሰነዱ ዘርዘር ያለ ሀሳብ የሚቀርብበት ይሆናል። ሁኔታን ማዕከል ያደረገ ያው ዝቅተኛ፣ መካከለኛ የእነ ደረጃ ከፍተኛ ብለን ከምንገጻቸው ውስጥ ትምህርት ትልቁን ሚላም ስለሚወስድ ማለት ነው። ያደጉ ሀገራቶች በትምህርት ደረጃ ላይ ሊትሬሽኔት ያለበትን ደረጃ ስለምታውቁ በዛ ደረጃ ላይ እነዚህ ሂደው ሂደው ዝቅተኛ፣ መካከለኛ እና ከፍተኛ የኢኮኖሚ ደረጃ እንዲኖራል ወይም አላማት እንዲኖራቸው በዚህ ሶስት ካታጎሪ ካታጎሪ ይከፈላል ማለት ነው። ስለዚህ ከኛ ኳያ መካከለኛ ገቢ ያለው ሽግግር ለማረጋገጥ በተለያዩ ጊዜያቶች የተተለሙ እቅዶችን ይዘን እየተንቀሳቀስን ያለንበት ሁኔታ የሚታወቀ። እንግዲህ እነዚህን ማዕቀፎች ይዘን የኢኮኖሚ ሕብረቱን ደረጃ በደረጃ እንደ አገር ለመወሰን መዋቅራዊ የሆነ ማህበረሰባዊ የመዋቅር ሽግግር ለማምጣት እነዚህ አመላካች ናቸው ማለት። ስለዚህ ቅድም ሲባል እንደነበረው ከዚህ አኳያ እንግዲህ በእኛ ደረጃ ላይ ይሄን ለማሻሻል የማክሮ ኢኮኖሚ ማሻሻያው ከፍተኛ ትርጉም የሚሰጠው በቅርብ የተካሄደ ሪፎርም እንደመሆኑ መጠን እየዳበረ ለውጥ እያመጣ በሄደስ ያለ መሆኑ ሊታወስ የሚገባው ነው። የውጭ ምንዛሬ ተመ ማሻሻያዎቹ የተረጋጋ የእዳ ጫና ሁኔታና መሰው ሁኔታዎቹ የፋይናንስ አቅርቦት ማሻሻል የሚሉት የሚጠቀሱ ናቸው። ከሪፎርም አኳያ ኢኮኖሚውን ለማሻሻል የተሄደባቸው ርቀቶች ኢን ፕሮግረስ ያሉ ናቸው። በከፍተኛ ፕሮግረስ ያሉ ናቸው። በመሰረታዊነት ግን ይህ ከላይ ስለወረዱና በሀይር ለመዳይ ሰው ሳይሆን የእያንዳንዳችንን ድርሻ ተች አድርገው የሚያረጉን ጭምር፣ ታች ግራውንድ ላይ ተች ሰ የሚያረጉ በዚህ ረገድ ያለውን በደንብ ማየት ጠይቃል ማለት ነው መዋቅራዊ ማሻሻያዎች ምን ነበሩ የተካሄዱት? መዋቅራዊ ማሻሻያዎች ሲባል የፖሊሲ የህግ ማዕቀፍ ማሻሻያዎች አንዱ ማሳያ የግድ ነው። ኢኮኖሚ ሪዲዛይን ሲደረግ ለውጥ ሲደረግ የፖሊሲና ህግ ማዕቀፍ ግዴታ ነው፣ የግድ ያስፈልጋል። ስትራቴጂ መንደግ ይጠይቃል ማለት ነው። ከመሰረቱ ስለሆነ መስተካከል ብቻ ያለበት አንዳንድ ማስተካከያዎችን መመሪያና የተለያዩ ደንብ ምናምን በማስተካከል የሚመልሰር ነው ከመሰረቱ በስትራቴጂ የሚመለሱ ናቸው። በፖሊሲ የሚመለሱ ናቸው። ስለዚህ እነዚህ የተካሄዱበት ሁኔታ አለ የሀይል ዘርፍ ማሻሻያዎች የንግድ ማሳለጥና የሎጂስቲክ ማሻሻያዎች የተለያዩ ማሻሻያዎችን የተደረጉባቸው ሁኔታዎች እንዳሉ ማየት ይቻላል። ሌላኛው ትሩፋቶች የሚወሰደው የሰላም ግንባታ ተግባርና ትሩፋቶች ምን ነበሩ፣ እነዚህ ተግዳሮቶች ውስጥ ምን ነበሩ፣ የሚለውን ነገር በደንብ ማየት ያስፈልጋል። የጸጥታና የደህንነት ተቋማት እንግዲህ ከሀገራት ስልጣኔና ስርዓተ መንግስት ታሪክ ሂደት ጋር ይቆራኛሉ። ይቆራኛሉ። በዚህ ሂደት ውስጥ እንደኛ ሀገር የራሱ የሆነ ጥንካሬ ድክመት አለው እንግዲህ በሰላም ግንባታ ስራችን ውስጥ በሰላምና በጸጥታ ደህንነት ተቋማት ግንባታችን ውስጥ የራሱ የሆነ ጠንካራ ቦምቦች አሉት የራሱ የሆነ ደግሞ ድግመቶች መሰረታዊ የሆኑ ያልተጻፉ ድግመቶች አሉ።